እሺ ውድ ወድ ጓደኞቼ እንዴት ናችሁ? ሰላማችሁ ብዝዝት ይበልልኝ። እስኪ ጥፍርሽን እንዴት ነው የምትንከባከቢው ብላችሁ በጠየቃችሁ መሰረት ይሄ ጥፍሬን የማጸዳበት የመጀመሪያው ስቴፕ ነው። መጀመሪያ የትኛውንም ማይነት የጥርስ ኮልጌት እጠቀማለሁ ትንሽ፣ ከዛ በደንብ ቡሩሽ አድርጓለሁ ጥፍሮቼን። ለምን በነገራችን ላይ ኮልጌት ጥፍሮችን ያጠነክራል። ከዛ በቀጣይ የምናደርገውን አሳያችኋል የመጀመሪያው ስራ እንደዚህ አርገን ማጽዳት ነው። የጥርስ ብሩሽ ሳሙናው ለጥፍር ጥቅም አለው። እንደዚህ አርጌ አጸዳዋለሁ። ካጸዳሁት በኋላ በሶፍት እጠርገውና ትንሽዬ ትንሽ ለብ ያለው ውሃ አድርጌ ትንሽዬ ለብ ባለው ውሃ የተወሰነ ደቂቃ አደርገዋለሁ። አምስት ደቂቃ እንደዚህ አስቀምጠዋለሁ። ለብ ያለው ውሃ ነው። በጣም ሙቅ አይደለም። ትንሽ ነው ለብ ያለው ይሄ በጣም ትንሽ ሞቅ ብሏል። ሰው ትንሽ ውሃ አደርግበታለሁ፣ ቀዝቀዝ ማለት ስላለበት፣ በጣም የፈላ ስለሆነ አልቻልኩም። ሰው እንደዚህ አድርጌ አምስት ደቂቃ አስቀምጠዋለሁ። ጥፍሮቻችን ላይ ያሉ ቆሻሾች ይወጣሉ። ሰው እንደዚህ አርጋችሁ አምስት ደቂቃ ተዘፈዘፉታላችሁ። አምስት ደቂቃ ከተዘፈዘፈ በኋላ አሁንም መልሰን መልሰን እናደርቀዋለን በሶፍት ከዛ እዚህች ጋር ትንሽዬ ባዝሊን አደርጋለሁ ትንሽዬ ባዝሊን አደርጋለሁ ከዛ ኦሊቫ ኦይል አሁንም ትንሽ ኦሊቫ ኦይል አደርጋለሁ ከዛ ቪታሚን ኤ ለፀጉሬ ለጥፍሬ ለሁሉም ነገሬ ቪታሚን የትኛውም አይነት ቪታሚን ኤ ሊሆን ይችላል ብቻ ቪታሚን ኤ ይሁን አንድ ጠብታ አደርጋለሁ? ሚክስ አድርገዋለሁ ሶስቱን፣ ቪታሚን ኤውን እንዲሁም ኦሊቫ ኦይል እና ባዝሊኑ። ሶስቱ በደንብ ሚክስ እየሆኑልን ነው። ሰው አሁን በደንብ ሚክስ ሆኖልናል። ባዝሊኑ እዚህ ላይ ላይ ቀርቶ ስለነበር ወፈር ይላል ባዝሊንም ስላለው በደንብ ሲዋሀድ እንደዚህ አይነት እንትን ያመጣልናል። ሶ ሬዲ ሆኗል ማለት ነው። አሁን ትንሽዬ ሶፍት እንደዚህ ጠቀልላለው። ከዛ እንደዚህ አድርጌ እንደዚህ አድርጌ አምስት ደቂቃ፣ ከዛ በጣቶች እንደዚህ ቀባዋለሁ። እንደዚህ ያደረጋችሁ በሳምንት አንዴ በሳምንት ሁለቴ እንደዚህ ብታደረጉት ጥፍራችሁ ጠንካራ ይሆናል፣ ፈጣን እድገት ይኖረዋል። ለምን? እያንዳንዱ ነገር እኛ ምግብ እንደምንፈልገው ሁላ እሱም ምግብ ይፈልጋል። እንደዚህ አድርጌ አስራ አምስት ደቂቃ አስቀምጠዋለሁ። አስር ደቂቃ፣ አምስት ደቂቃ ማክሲመም ሞርዛን፣ ከአስራ አምስት ደቂቃ ብዙ ነው ግን እንዳላችሁ ሰዓት ባቆያችሁት ቁጥር ጥቅም እንጂ ጉዳቱ ምንም አይታየኝም። በቆየ ቁጥር ጥቅሙ ነው እየበዛ የሚሄደው ምክንያቱም ለጸጉር ምግብ ነው። ያው እንደዚህ አድርጌ አድርጌዋለሁ። ከ15 ደቂቃ በኋላ አጸደዋለሁ። በሶፍት ነው የማጸደው። ከ15 ደቂቃ በሶፍት አጸደዋለሁ። የምትፈልጉትን አይነት የጥፍር ቀለም እቀባላችሁ ከዛ፣ የሚገርመው በጣም ፈጣን የሆነ ለውጥ ነው የምታገኙበት። ራሳችሁ የምትፈልጉትን አይነት ጥፍር ቀለም መቀባት ትችላላችሁ፣ ጥፍር ቀለም አለመቀባት ትችላላችሁ። እንደ ፍላጎታችሁ ያው እኔ ከጀመርኩት ልቀባ የሚለውን ነው። ጥፍር ቀለም ብዙ ጥፍር የማሳደግ ሆቢ የለኝም፣ ግን አንዳንዴ እንጂ ጥፍር የማሳደግ ብዙም አይደለሁም፣ ግን አንዳንዴ እንደዚህ ጥፍር የማሳደግ ሲያሰኘኝ ጥፍራችሁ ሙቀሃው ውስጥ ስለ ስለ ዘፈዘፍ ነው ዝርግት የማለት ባህሪ ይኖረዋል። ለምን ሙቀሃው ዝፍዝፍ ብሎ ስለቆየ ዝርግት ይላል። ከዛ ይሰበሰባል በራሱ ጊዜ። ዩሲ እንግዲህ አስተካክለዋለሁ። ለነበራችሁ ቆይታ አመሰግናለሁ። ስለዚህ ጥፍርን እንዴት ነው መንከባከብ የምትሉ ልጆች ምላሹ መልሻለሁ ባይ